ካሌብ እንደ አባቱ ምክር ሀሳቡን ያው ቲናን እና ዳኒን ለማብሸቅ እናም ደግሞ ለመበቀልም የግድ ኤደንን ማግባት አለብኝ ሲል ምክራቸውን ተቀብሎ ነበር። ዳኒ ኤደን ስለጠፋችበት ስልኳንም ስለዘጋች ሲደውልም ስላልሰራለት እጅግ ተበሳጭቷል። በጣም አሳስቦታል። ምን ያለበት ዝል አይችልም እንደሚባለው ዳኒ ትሁትን ሄዶ ተናንቋት ነበር። ምክንያቱም ሁሉንም ሚስጥር የምታውቂው አንቺ ነሽ፣ ኤደን ጠፍታለች፣ የጠፋችሁም አንቺ የነገርሻት ነገር አለ በሚል አንገቷን ተናንቆ ነበር። ውድና የተከበራችሁ አድማጭ ተመልካቾች፣ የዚህ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደዚህ ቻናል በደህና መጣችሁ። በዚህ ቪዲዮ የቀረብኩት የትሁት ድራማን ነው የግፈኛዋ ሚስትና የሰራተኛዋ ፍጥጫ ቀጥሎ እንግዲህ በጣም ልብ አንጠልጣይ ፓርት ላይ በጣም ወሳኝ የሆነ ፓርት ላይ ደርሷል። ዳኒ እና ቲና ያው ከባለፈው ክፍሎችም እንደተመለከትነው ውርደታቸው ቀጥሏል። የእጃቸውን እንግዲህ ከወዲሁ እያገኙ ነው። ቲናም ከሰራችው ስራ እየተጸጸጸች በመምሰል ራሷን እንደ ጥፋተኛ አድርጋ የአባባ እግር ላይ ወድቃ ይቅርታ ስትለምን ነበር። እሳቸውም እንግዲህ ይቅር ብዬሻለሽ ብለዋት ከእግሯቸው ላይ እንድትነሳ አድርገው ነበር። ቀጥሎም እንግዲህ ይቅር ካሉኝ ከካሌብ ጋር አስታርቁኝ፣ ከእሱ ጋር መኖር ፈልጋለው፣ በሰራው ስራ ተጸጽቻለሁ፣ አጥፍቻለሁ፣ በድያለሁ ብላ የሙጥኝ ስትላቸው እንግዲህ የሰራሽው ስራ እውነቱን ከጠየቅሽኝ ይቅር የሚያስብል አይደለም ብለው እንግዲህ ሲነግሯት ነበር። እናም ደግሞ እኔ ይቅርታ ባድርግልሽ የራሴ ነው የግሌን ነው፣ ካሌብን ደግሞ ወክዬ እኔ ይቅርታ ላድርግልሽ አልችልም፣ እሱን ነው ማናገር ያለብሽ በሚል እንግዲህ ያ ደግሞ የራሱ ውሳኔና ምርጫ ነው እንጂ እኔ ስላስታረኩት ወይም ደግሞ እኔ አስገድጄ እንድትታረቁና አብራችሁ እንድትኖሩ ማድረግ አልችልም፣ አልፈልግምም፣ ላስገድደውም አልፈልግም ሲሉ እንግዲህ ቁርጦን ነግረዋት ነበር። እናም ደግሞ እሷ የሰራችው ስራ ይህ ነው የማይባል ስለሆነም በሚገባት መልኩ እንግዲህ ነግረዋትም ነበር። ያው እሷ አባባ እንግዲህ ይራሩልኛል፣ ይቅር ይሉኛል፣ እንዲሁም ያስታርቁኛል፣ ያስቀጥላሉ ኑሯችንን በሚል ተስፋ ስላልቆረጠች ነው እንጂ ካሌብ እንደው ቁርጡን ነግሯታል። አስጠላሽኝ ሲልም ከአፉ አውጥቶ ሊያያትም እንደማይፈልግ እዛ ቤት እንድትወጣም አበክሮ ደጋግሞ ደጋግሞ ነግሯታል። ያኔም ታውሬ ነው የወደድኩሽ፣ ምግባርሽን ስላላወቅኩ ነው ሳላውቅ ነው። ነገር ግን ካወቅኩሽ በኋላ በቃ አስጠላሽኝ። እንግዲህ ከዚህ በላይ ምን ምን አለ እና እንደዛም እየተባለች ከዛ ቤት ደግሞ አልወጣም፣ አልፈታህም ምክንያቱም አንድ ነገር ሳልይዝ አልወጣም ነው አላማዋ። እናም እሱም በደህና ጊዜ ያለውን ብር እንግዲህ አሽሽቷል። ያለው አስር ሺህ ብር ነው በባንክ እንትኑ ላይ አምስት ሺህ ነው የሚገባሽ፣ እሱን ይዘሽ ሂጂ ከፈለግሽ እያላት ነው። ቲና ግን የምትፈልገውን የብር መጠን ነግራው ነበር። ያንን ያህል ብር ከሰጣኝ ብቻ በጋድ እፈታሃለሁ፣ ያለ ምንም ችግር ስትለው ነበር። ካሌብ ግን አፍ ይዞባት፣ ይህን ያህል ብር እንደው ስትጠይቂ ቀልድ መሆን አለበት፣ የምርሽን እንደማጠይቂ ነው እያለ እያፌዘባትም ነበር። ጭራሹኑ ይህን ብር አይደለም በካሽ ልሰጥሽ ለማየት ራሱ ይናፍቅሻል፣ አልሰጥሽም የሚል ቁርጥ የሆነ መልስ ነግሯት ነበር። ዳኒም በኤደን መጥፋት እጅግ ተጨንቋል። እንግዲህ የሚጠይቀው መፍትሄ ካገኘው ብሎ ስርስር የሚለው ትሁት ስር ነው እና ትሁትን እንደ ቀድሞ ሄዶ ሲጠይቃት ነበር፣ እንደው የሆነ ፍንጭ ከሰማው ሲል ያው፣ በመጀመሪያ ተናንቋት ነበር። ለምን ብሎ በስሜታዊ በንዴት ሆኖ ያላትን ሁሉ ይቅርታ እንድታደርግለት ጠይቆ፣ ነገር ግን እንደው ፍንጭ የሰማሽው ካለ ጠቁሚኝ ባክሽ እያላት ነበር። እሷ ግን ምንም የሰማሁት ነገር የለም አሁንም ቢሆን እሷን እንዳታስቀይም እንዳታመልጥ፣ እንደሷ ያለ ሰው እያለችው ነው እና እሱ ግን ያው የሆነ የሰማሽው ነገር አለ፣ የሚወራ ነገር አለ፣ እኔ የጠረጠርኩት ነገር አለ፣ አወቁ ወይ እና ነግረዋት ነው ወይ? እችን ብቻ እንደው ትንሽ ፍንጭ ንገርኝ እያለ ሲማፀናት ነበር። ትሁት ግን በጭራሽ የምነግር ነገር የለም ሂድ ከፊቴ ብላ እንደውም አባራው ነበር። ምክንያቱም ዝም ብሎ መቶ ላያ ላይ ጉብ ብሎ እንግዲህ ሊጎዳት መሞከሩ ራሱ ማሰቡ፣ ምንም ነገር ተጨባጭ የሆነ ነገር ሳይዝ ግንፍል የሚለው ነገር አለና ባለፈውም ያው ካሌብ ላይ እንደዛ ሲሆን ነበር። መልሶ ደግሞ ይቅርታ የሚለው ነገር አለና ያው አሁንም ቢሆን ለካሌብ እንደነገረው ዳኒ ያው ከካሌብ አንድ ነገር ከኤደን ጋር መሆን እንደማይችል ኤደን የኔናት የሚል በቃ ኤደን የእሱ መሆኗን እንዲያውቅ ደጋግሞ ሲነግረው ነበር። ያው ካሌብ እንዳይከጅላት እንዳያስባት የእሱ ልትሆን እንደማስችል እንደምትወደው አይነት ነገር አድርጎ። በእርግጥም ትወደው ነበር። አሁን ግን ያው እርቀዋለች፣ ቤት ቀይራለች። የቀየረችበትንም ቤትም አልነገረችውም። ምክንያቱም የሰራው ስራ ቀላል አይደለም። ለኑሯችን ብሎ ሌላ ሴት ጋር ተጠጉቶ እየማገጠ በዛ መንገድ የሚገኘውን ገንዘብ ከዛ አብረን እንኖራለን የተሻለ ኑሮ ብሎ ይሄ ማሰብ የኃጢአት ብር ነው። ይህንን ደግሞ እሷ አትፈልገውም። ሲጀመር ከትልቅ ነገር መነሳትንም አትፈልግም። ያውም ደግሞ የራስ ያልሆነውንም ነገር አትመኝም፣ አትፈልግም። ይህንን ያውቃል። እሱ ግን በባዶ ሜዳ እንዲሁ ተነስቶ ሳይሰራ ምንም ሳይለፋ ሳይጥር እንዲሁ በሰው ገንዘብ እንግዲህ የተሻለ ኑሮ እኖራለሁ ብሎ ጊዜውን እድሜውን ሁሉ ፋይቶ ጊዜውን ሳይጠቀም ቢሰራና እንኳን ትንቢል እንደ አባባ ምክር ቢሰማ ምክራቸውን እስከ ዛሬ እንግዲህ የሚፈልገውን ነገር ሙሉ ባያገኝ እንኳን የሆነ ነገር ያሳካል፣ የራሱ የሆነ ነገር ይመሰርታል። እንግዲህ እሱን ብላ የጠበቀችውን ኤደንን ታግሳ ካሁን ካሁን ነገሮችን አስተካክሎ ያገባኛል ብላ ስትጠብቀው የነበረችውን ኤደንን እድሜዋን ሁሉ እንግዲህ ተጫውቶበት በዛ በጣም ቅር ስለተሰኘች አሁን እርቃ ከሱ ሄዳለች። እናም በዚህ ክፍል እንደሰማነው እንግዲህ ካሌብ ያው እነሱን ለመበቀል የግድ ኤደንን ማግባት ኤደንን መያዝ ነው ያለብኝ እያለ ነው። መጀመሪያ ግን ያው አይለቁንም፣ ይበቀሉናል። ቲናም ብትሆን የዋዛ ሰው አይደለችም ይላል። በሰላም ነው እሱ ከሰው መለያየት የሚፈልገው ፍቺም ቢሆን በሰላም ነው የሚፈልገው። እሷ ግን በሰላም የምትፋታ አይነት ሰው ስላይደለች፣ ዳኒም ቢሆን የዋዛ ስላይደለ በኤደን የመጡብኝን እንግዲህ አለቅም እስከ ሞት ድረስ እንግዲህ ይፋለማለው ስለ እሷ ስለሞት ሞት አለው ብሎ ያለ ሰው እንግዲህ በደናው ጊዜ እየፎከረ ያለ ሰው አሁን ደግሞ እውነት ሆኖ እንኳን ቢሆን ካሌብን እንደማይለቀው ስለሚያውቅ ካሌብ ከዛም ፍራቻ ተነስቶ እንግዲህ ያው ወደ ትሁት አይኑ አዘን ብሎ ነበር። ትሁትን እንግዲህ አማላው ነበር በባለፈው ክፍል። ለእራት እንግዲህ የለበሰችው ልብስ አይቶ እንዳለ ሁኔታዋ ሁሉ ቄር ይር ብሎ አምሮባት አይቶ ዋው እንዴት ያምርባታል ሲል ነበር አንድም ዳኒንና ቲናን ለማብሸቅ ሁለትም ደግሞ ልቡ ከጅሏት ለአባትየውም እንደዛ ሲል ነበር። በመጨረሻ ግን መልሶ እነኝን ሰዎች ለመበቀል የአንተ ምክር መስማት አለብኝ ወደ ኤደን መጠጋት፣ እሷን ማግባት ነው ያለብኝ እያለ ነው እንግዲህ። ያ ቢሆን ነው አባባም ልባቸው የሚያርፈው የሚረካው። ምክንያቱም እሳቸው ትክክለኛ ፍርድ ነው የሚፈልጉት ለበደለ ሰው በበደለው በደል መጠን ፍርዱን እንዲያገኝ ነው የሚፈልጉት። ያልተዛባ ፍርድ፣ ትክክለኛ ፍርድ ነው የሚፈልጉት። ስለዚህ እነዚህን ሰዎች መበቀል የሚፈልጉት ያው ከዚህ በፊትም በነገሩት መሰረት ነው እና የእሳቸው ምርጫና ፍላጎት እንግዲህ ኤደንን ተጠግቶ እንደማለለው አሁን እንደፈልጋት እንደዛው ሀሳቡን በእርግጠኝነት እንግዲህ እንዲያከናውን ነው ያኔ ነው የእሳቸው ነፍስ ደስ የሚላው ማለት ነው እና እንዲሁም ደግሞ ቲናም ደግሞ የምትወደውን እንግዲህ ዳኒን አታ እንዲሁ ስትጨልል የምናይ ነው የሚሆነው በቀጣይ ክፍሎች። ምክንያቱም ግፏ ቀላል አይደለም። ከእድሜዋ በላይ የሆነ ግፍ ነው በአባባ ላይ የሰራችው፣ ያውም በትልቅ ሰው ላይ እንደዚህ አይነት ግፍ እንግዲህ፣ የፈለገ ለጥቅም ቢባል እንዲህ አይነት ግፍ፣ በጣም ግፈኛ የሆነች ሴት ናት። እሳቸው አያውቁም ብላ ማስታወስም አይችሉም ብላ ያለፈውን ማስታወስም እንግዲህ ማስታወስ ችሎታቸውም አልተመለሱም አልተመለሰም ብላ ነው። እሳቸው ግን ሆዲፍ ጆ ብለው እያንዳንዱ ነገር በሆዳቸው ይዘው ነው እስካሁንም አልገላለጡትም። ነገር ግን ጊዜው ደርሶ ነገሩን ሁሉ ገላልጠው ሲነግሯቸው እንደሚያውቁ፣ የሰሩትን ስራ በዛ ቤት እንደሚጋደሙ ያን ሁሉ በዝርዝር እንግዲህ የነገሯቸው ለታ ያ ራሱ ለነሱ መታወቁ ራሱ ይሄ በጣም ድንጋጤ ነው። በጣም በቃ ይሄ ራሱ ቀላል የሚባል ነገር አይደለም። እንግዲህ በዚህ ክፍል ያው ካሌብም ዳኒን ለማብሸቅ ኤደን ደውላልኝ ነበር ሲል ነበር እንዴት አንተ ጋር አልደወለችም? ሲል ነበር። አባባም እንዲሁ ለእኔም ደውላልኝ ነበር ሲሉ ነበር። በዚህ መሃል ዳኒ እንግዲህ በጣም እየተናደደ ነበር። ለእኔ ሳትደውል ከእኔ ስልክ ዘግታ እነሱ ጋር እንዴት እያለ እጅግ እየበሸቀ ነበር። እነሱም እንግዲህ ዞር ብለው እየተሳሳቁም ነበር። በአጠቃላይ እንግዲህ ዳኒ እየበሸቀ ነው። ቲናም እንዲሁ በቀጣይ ደግሞ ይቀጥላል። በቀጣይ ክፍል ቀጣዩ እናጋራችኋለን። ይህንን ቪዲዮ እስካሁን ስላያችሁ ስልትከታተላችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁንም በኮሜንት ስለምታስቀምጡ ይህን ቻናልም ሰፖርት ስለምታደርጉ በአጠቃላይ ከልብ አመሰግናለሁ። በያላችሁበት ደኅና ሆኑልን። ባይ ባይ።